ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጮች ተመልካቾች በያላችሁበት የዓለም ትግሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ያለ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮ ትጠይቃለሁ። አድማጮቻችን ተመልካቾቻችን እንግዲህ ሰዓት አርፍደናል። በስራ ምክንያት ነው። እንግዲህ ስራ ላይ ሆነን ነው፣ እንደምታውቁት ከስራ ጋር እየተሯሯጥን ነው ለህዝባችን ድምፅ እየሆን የምንገኘው። በዚህ ትረዱናላችሁ ብዬ ተስፋ አድርጋለሁ። ቀጥታ ወደ መረጃዎች ነው ማልፎ መረጃን፣ የማስቀድምላችሁ በሀገራችን ኢትዮጵያ ጦርነት የተከፈተባቸው አካባቢዎች ብቻ ሳይሆኑ በመሀል አዲስ አበባም ሰዎችን እያደነዘዙ እየዘረፉ እንደሚገኙ ከመሀል አዲስ አበባ የሚወጡ መረጃዎች ይጠቁማሉ። እነዚህ ዘራፊዎች ኮንዶሚኒየም ቤት ተከራይቶ ነው የሚንቀሳቀሱት ነው የተባለው። ዘራፊዎቹ በቁጥጥር ስር አውያለውኝ ብሏል የአዲስ አበባ ፖሊስ። ዘራፊዎቹ ወታደራዊ ስልጠናም እንዳላቸው ፖሊስ የገለጸበት ሁኔታ መኖሩ ሲታወቅ፣ ዘራፊዎቹ የጸጥታ አባላትን ልብስ ይጠቀማሉ ብሏል የፖሊስን ችግር ለመሸፈን የሄደበት ከባድ ሁኔታ መሆኑንም የተረዳ ነው። ከዚህ በፊት በአዲስ አበባ ከተማ ውስጥ መረጃዎች ወጥቷል። አድማጮቻችን፣ ተመልካቾቻችን ከአነስተኛ ደሞዝ የተነሳ የአዲስ አበባ ከተማ ፖሊሶች ልብሳቸውን እያከራዩ ነው የሚል መረጃ ወጥቶ ነበር። ይሄንን መረጃ በወቅቱ እኛም ለአድማጭ ተመልካቾች አጋርተን ነበር። እንዴት ነው ልብስ ያከራያሉ ብላችሁ ስትሉ ብለን በጠየቅነው መሰረት አንድ ፖሊስ ሙሉ ልብሱን እስከነጫማው ያከራያል። ልብሱን የተከራየው ዘራፊ ቡድን ደግሞ ለሊት ፖሊስ ነኝ እያለ ቤት ውስጥም ፍተሻ እያደረጉ በጥቆማ ቤት ያላቸው ንብረት ያላቸው ሰዎችን ፖሊስ ነን፣ የመንግስት አካላት ነን፣ ፍተሻ ነው፣ ብርበራ ነው እያሉ የሚጠረጠር ሰው ገብቷል፣ እዚህ ግቢ የሚጠረጠር እዚህ ቤት ውስጥ ገብቷል ብሎ ማንነታቸው አይታወቅም፣ ፖሊስን አስመስለው ይዘርፉ ነበር ነው የተባለው እንግዲህ ከዛም በኋላ ዘረፋውን ካጠናቀቁ በኋላ ልብሱን ለባለቤቱ ይመልሱና ሌሊት የሰሩትን ከፖሊሱ ጋር ለሁለት ይካፈላሉ የሚል መረጃዎች ነበር ሲሰራጭ የነበረው። እንግዲህ አድማጮቻችን፣ ተመልካቾቻችን፣ በአሁኑ ሰዓት የአዲስ አበባ ከተማ ውስጥ ይቅርና ክፍለ ሀገር አካባቢም ባለበት ሁኔታ በገጠር አካባቢም ያሉ የጸጥታ አካላቶች ዘረፋ ላይ የተሰማሩበት ሁኔታ ነው ያለው የኑሮ ውድነትን ግምት ውስጥ በማስገባት ገንዘብ የሚያገኙበት አንዱ ሲስተም እንደሆነ የተገለጸው። አዲስ አበባ ከተማ ደግሞ በጣም በቴክኖሎጂ ነው ዘረፋው ነው የተባለው። ሀሺሽን ይጠቀማሉ፣ ያደነዝዛሉ፣ ስልክ ይወስዳሉ፣ ከኪስ ገንዘብ ይወስዳሉ፣ ቦርሳ ይቀማሉ፣ ብቻ መኪና ድረስ ይዞ እንደሚሄዱ የተገለጸበት ሁኔታ ነው ያለው። ይሄ ተስፋፍቷል። ፖሊስ የተወሰኑትን በቁጥጥር ስር አውያለሁ ነው የሚለው። ፖሊስ እንደመረጃው እንግዲህ እነዚህ ዘራፊዎች የእኛን አባላት ልብስ እየተጠቀሙ ዘርፏል ነው የሚለው። ይሄ ምን ያክል እውነት ነው? እውነት የእነሱን አባላት ልብስ ተጠቅሞ ዘራፊዎች ዘረፉ ወይስ ራሱ የመንግስት ፖሊስ ከደረሰበት የኑሮ ውድነትና ከአነስተኛ ደሞዝ ጋር ተያይዞ እዚህ ዘረፋ ውስጥ እንዲገባ አድርጎታል የሚሉ በርካቶች ሀሳብ አስተያየታቸውን ሰጥቷል። ፖሊስም በአንድ በኩል ከስራ ጋር በተያያዘ ዘረፋ እያካሄደ ይገኛል። እያንዳንዱ እንቅስቃሴ ያን ከማመልከቻ ጀምሮ ሪፖርት ከማድረግ ጀምሮ ከገንዘብ ጋር የተያዘ ስራ ነው። እንግዲህ ኢትዮጵያ ውስጥ የሚሰራ ማናቸውም በኢትዮጵያ ውስጥ አንድ ሰው ያለ ገንዘብ ተንቀሳቅሶ ለፍትህና ለውኩልነት ወይም ለዲሞክራሲ ወይም ዲሞክራሲ ያለባት ሀገር ነች ብሎ አንድም ሰው የሚሰራ እንደሌለ የተገለጸበት ሁኔታ ነው ያለው። ሌላው ቀርቶ የእምነት ተቋማት እንኳን ለመላው ኢትዮጵያ ህዝብ በነፃነት እያገለገሉ አይደለም፣ አያገለግሉ። በጣም የሚገርማችሁ የሃይማኖት ተቋማት ይሄ ነው አሁን ኢትዮጵያ ውስጥ እየሆነ ያለው። እጅግ በጣም አምሯል። የአዲስ አበባ ከተማ ነዋሪዎችም ወተን መግባት አልቻልንም ነው የሚሉ በተለይ መብራት የሌለበት አካባቢማ በጣም ችግር ነው ነው የሚሉ ሰው ያለለ ሰው ታክሲ ይዞ ከቦታ ወደ ቦታ መንቀሳቀስ አይሞከርም ነው የሚሉት የአዲስ አበባ ነዋሪዎች። በሌላ መረጃ አቶ ታዬ ደንደአ የቀድሞው የሰላም ሚኒስትር ታስሮ ከእስር መለቀቁ የሚታወቅ ጉዳይ ነው። እንግዲህ ትላንትና ፍርድ ቤት ቀርቧል። የመከላከያ ማስረጃዎች እንዲመጡ ቢጠየቁም አልመጡም የተባለው አንደኛ ምስክር ጠቅላይ ሚኒስትር አብይ አህመድ ሲሆን ሁለተኛው እንግዲህ ምስክር ወይዘሮ አዳነች አቤቤ ነች ተብሏል። እንግዲህ ፍርድ ቤት ተገደው እንዲመጡ ይደረግልኝ ስል ጠበቃው የጠየቅበት ሁኔታ ነው ያለው። የታየ ደንዳ ምስክሮች ናቸው እነዚህ ሰዎች። ታየ ደንዳ እንግዲህ መሳሪያ በመንግስት ፍቃድ የታጠቀበትን ሁኔታ መኖሩን ሲያስመሰክር መከላከያ ምስክሮች ሲሆኑ እነዚህ ሰዎች ጉዳዩን ያውቁት ነበር። ነገር ግን ታይደንዳ በሚያዝበት ጊዜ ህገወጥ መሳሪያ ተብሎ ተቀልብጦ ነው። ጎበስ በጣም የሚገርም ታሪክ ነው። እንደ መምህር ቅኔ አይነት ነገር ነው። መምህር ቅኔ የመንግስት አስተማሪ የመንግስት ትምህርት ቤት ያስተምሩ ነበር። ከመንግስት ትምህርት ቤት ወጥቶ ሰፈር ላይ ቅኔ ተማሪ ሆነው ዲያቆናትን ሰንበት ትምህርት ቤቶችን ያስተምራሉ። አንዱ ጓደኛቸው መምህርቅኔ የመንግስት ትምህርት ቤት አልነበሩም ወይ ምነ ከዛ ወጥተው እዚህ መጡ ብሎ ሲጠይቃቸው አምና ትሩ የነበረው ዘንድሮ ፎልስ ሆኖ ሲታረም እንዴት አድርጌ በመንግስት ትምህርት ቤት ውስጥ ሊቆይ አሉ ይባላል። እንግዲህ ራሳቸው መሳሪያ ሰጥተው የመንግስት ሰራተኞች ከፍተኛ ስልጣን ያላቸው ራሳቸውን ጣብቁ ብሎ የሰጡትን መሳሪያ ባኮረፉና አንዳንድ ጉዳዮችን ባገኙ ሰዓት ህገወጥ ነው ብሎ ሲከሰስ ይሄ ሰው ማንን ነው ማስረጃ መቅረብ የሚችለው እንግዲህ አንድ ፈጣሪ አለ ሁለት ራሳቸው በወቅቱ የነበሩትን ሰዎች ነው እንግዲህ ተገዶ ይቅረብ ተብሏል ጠቅላይ ሚኒስትሩ ፍርድ ቤት ሄዶ ይህንን ቃል ይሰጣል ወይስ የዞር አዳነች አቤቤ ይህንን ታደርጋለች ወይ የሚለው እንግዲህ ከፈጣሪ በታች የጊዜ ሰዎች ናቸው እነዚህ ሰዎች መቼም ስጋ ለባሾች ናቸው ሁላችንም አፈር መግባታችን አይቀርም እስከዛው ጊዜ ድረስ ግን ህዝቡን እያስጨነቁ ይገኛሉ መቼም መቶ ዓመት የኖረ የለም ዞሮ ዞሮ መግቢያው እዛች አንድ ሁለት ሶስት ክንድ መሬት ነች፣ እና በዚህ ልክ ህዝባችን እየተጨነቀ ይገኛል። በሁሉ ቦታ ላይ አድማጮቻችን፣ ሌላው ህዋት መግለጫ አውጥቷል። የጌታቸው ረዳን ቡድን በህዝብ ትግል አስወግደናል ብሏል። አሁን በስልጣን ላይ ያለው ቡድን የትግራይን ህዝብ ያለመሪ ሊያስቀር ነው ብሏል። ከዚህ በተጨማሪ ህዋት ለኢትዮጵያ ለኢትዮ ፎረም ሚዲያ ማስጠንቀቂያ ሰጥቷል። ህዋት በከነ ሀብት አባከነ፣ ሀብት የባከነ ሀብት የለም። ኢትዮፍሮም ከሚዲያ ስነ ምግባር ውጭ ስሜን አጥፍቶኛል ብሏል። እንግዲህ ኢትዮፍሮምን ወቅሷል ማስጠንቀቂያም አድርጓል። በትናንትና ዕለት የአሜሪካ ኤምባሲ ያወጣውን የጉዞ ማስጠንቀቂያ በተመለከተ የፌዴራል ፖሊስ ዛሬ አጭር መግለጫ አውጥቷል። ከተማችን ሰላም ነው፣ የአሜሪካ ኤምባሲ እንዳለ አይደለም ብሏል። አሜሪካ እንግዲህ ያወጣው የጉዞ ማስጠንቀቂያ ብልጽግናን ከማብሸቁም አልፎ አናዷቸዋል አናዷቸዋል። እነሱ እንግዲህ ጥቁሩን ቀይ እያሉ፣ ሌሊትን ቀን እያሉ፣ ቀኑን ሌሊት ነው እያሉ ሲያጭበረብሩን ነበር። አንጻራዊ ሰላም መጣ፣ አስተማማኝ ሰላም አለ ይላሉ። ኤምባሲዎችና አምባሳደሮች፣ ሌሎች የውጭ ሀገር ተቋማት በሀገሪቱ ውስጥ እየተከናወነ ያለውን የጸጥታ ሁኔታ ከዋና ከተማ በምን ያህል ኪሎ ሜትር ጸጥታው እየደፈረሰ እንደሚገኝ በተለይ መሃል አካባቢ ያሉትን አዲስ አበባ ዙሪያ ያሉትን እንቅስቃሴ የአሜሪካ ኤምባሲዎች ሰው አላቸው። አማርኛ የሚናገሩ የኢትዮጵያን ሰዎች ራሳቸው መረጃ ይሰጧቸዋል። ጎበዝ፣ ዛሬ ቢዝነስ ነው ጊዜው። የቴክኖሎጂ ጊዜ ነው። በቢዝነስ ትጠቀማለህ። መረጃ በየትኛውም አይነት አቅጣጫ። ሰውየው እንግሊዝኛ ብቻ ነው የሚናገረው አማርኛ አይችልም ብለህ ምንም የምታደርገው ነገር የለም። እያንዳንዱን አስተርጉሞ ከአዲስ አበባ ከተማ ምን የምትባል ቦታ ላይ ነች ውጊያ ያለችው? እንዲህ እንዲህ የምትባል ከተማ ነች ከአዲስ አበባ ከተማ ምን ያክል ኪሎ ሜትር ነው? ሎኬሽን መስራት ብቻ ነው ማፕ ላይ ገብቶ አለቅን። ስለዚህ በአዲስ አበባ በቅርብ ርቀትም ሆነ ከአዲስ አበባ ውጭ የጉዞ እቀባ ያደረገበት ሁኔታ አለ። ለዜጎቹ ይሄ ምስጥር ለምንድነው የወጣብን የሚል ነው። ባለፈው ጊዜ ዋት አዲስ አበባ ሊቆጣጠር መቶ ሰማንያ ኪሎ ሜትር በቀረበት ሰዓት አሜሪካ፣ ሌሎች ሀገሮችም በኤምባሲያቸው በኩል የጉዞ ማስጠንቀቂያ ሰጥቶ ነበር። የዛን ሰዓት ሁላችንም እንዴት እንደበሸቅን የምታውቁት ጉዳይ ነው እንዴት እንደበሸቅን የምታውቁት ጉዳይ ነው። አሁንም እንደዛ አይነት ነገር ነው እንግዲህ አሜሪካ ያወጣችው ብልጽግናን በጣም ከፍተኛ ድንጋጤ ውስጥና ከፍተኛ ብሽሽቅ ውስጥ አስገብቷል። ሌላው ወደ ግንባር መረጃ ሲንድ በብር ሸለቆ ቡሬ ሲንቀሳቀሱ በነበሩት ጦር ተሽከርካሪ ላይ ከባድ ጉዳት ደርሷል። በደፈጣ ነው የደረሰው። ሌላው ደቡብ ጎንደር እብናት አራት መከላከያ ወደ ፋኖ ተቀላቅሏል። የሚሊሻ አባላትም ከስምሪት ቀጠና ወጥተው ወጥተዋል። ሰሜን ወሎ ማቄት ወረዳም አስራ ሰባት የሚሊሻ አባላት ፋኖን ተቀላቅሏል። ጎንደር ዙሪያም በርካታ ቁጥር ያላቸው የአድማ ብተና አባላት በብዛት ወጥቷል የተባለው እንግዲህ በጎንደር ዙሪያ ዘረፋ መኖሩንም ተገልጿል። አርማጮ፣ ሸባባ፣ ደረቅ አምቦ ከባድ ውጊያ የተደረገ እንደሚገኝ ተገልጿል። ይሄ ዘረፋ እንግዲህ አድማጮቻችን በአማራ ክልል በጎንደር ሽንፋ እስከ ቋራ አንዳንድ ቦታዎች ላይ ፋኖ ያልደረሰባቸው ቦታዎች ላይ አብዛኛው እንደው መከላከያ ተቆጣጥሮ ይገኛል የተባሉ አካባቢዎች ላይ ዘረፋዎች አሉ። እንግዲህ እነዚህ ዘረፋዎች ከዚህ በፊት ለምን እንደሆነ ተንትንን ነግራችሁ ነበር። በብዙ አይነት ማንገር ነው። አንድ ዘራፊዎቹ መንግስት እንደሌለ አውቆ የራሳቸውን ኪስ ለመሙላት የሚዘርፉት ዘረፋ ነው። ሁለት ደግሞ መንግስት ራሱ ህዝብን ከፋኖ ለመለየት እና ብልጽግና ይሻለኛል ብሎ ከፋኖ እጁን እንዲያነሳ የሚያደርገው ህዝብን የማበሳጨት ዘረፋዎች ናቸው። አማራ ክልል ላይ እየተደረጉ የሚገኙት የድሮን አሰሳዎች በሁሉም የአማራ ቀጠናዎች እየተደረጉ እንደሚገኝ መረጃ ወጥቷል። ህዝባችን ጥንቃቄ እንዲያደርግ ነው መረጃ እየወጣ የሚገኙ አድማጮቻችን፣ ተመልካቾቻችን ካልሆነ ካልሆነ ልክ እንደ እስራኤል ሀገር እንግዲህ እያንዳንዱ ማህበረሰብ ባለው ግቢ ውስጥ ምሽግ እንዲቆፍርና ርብራብ ሰርቶ ራሱን እንዲከልል እየተባለ ይገኛል። እንግዲህ አማራ እንደ አማራ የታጠቁ ኃይሎች ያሌሉባቸው ቦታዎች ላይ ድሮን የሚጣል ከሆነ በድንጋይ የካቡ እንግዲህ አንደርግራውንድ ሰርቶ ራሳቸው መጠለል እንዳለባቸው ይህንንም አሳብ አስተያየት የሰጡ አሉ። እንግዲህ ቢቸግር ነው ጎበዝ፣ ሰው መላ ሲጠፋው፣ ግራ ሲገባው በዚህ አይነት ልክ ነው። እንግዲህ ታጣቂዎችን ብቻ አይደለም እየመታ ያለው፣ ከታጣቂ ውጭ ሰላማዊ ሰዎች እየተመቱ ይገኛሉ። ይህንን ግምት ውስጥ በማስገባት ነው ይሄም ሀሳብ የተነሳው። አድማጮቻችን ተመልካቾቻችን፣ በሌሎች የአጭር ግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሚሆንላችሁ እመኛለሁ። ሰላም አሉልኝ ሰላሙ